ትዝታ ዛ አራዳ ባለፈው ሳምንት ኢትዮጵያና ጎረቤቶቿ የትብብርና ውዝግብ አዙሪት ከሚለው የዶክተር በለጠ በላቸው መጽሐፍ ለኢትዮጵያና የኤርትራ ግንኙነት አንስተን ነበር። ዛሬም እንቀጥላለን። ለመጽሐፉ ባለቤት ለዶክተር በለጠ በላቸው ይሁን በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራም አዘጋጆች ስም ከፍ ያለ ከበሬታ የተያዘ ምስጋና እናቀርባለን። በኤርትራና በኢትዮጵያ በኩል በአግባቡ ያልተከለለው የጋራ ድንበር ለ1990-1992 ጦርነትም ይሁን ቀጥሎ ለተከሰተው በውጥረት የተሞላ ግንኙነት በቀዳሚ ምክንያትነት ይቀርባል። አጠቃላይ የፖለቲካ ትርክቱም ሆነ አመለካከቱ በድንበር ይገባኛል ዙሪያ እንዲያጠነጥን ተደረገ። ከዚህ አንጻር የመካከለኛው የበለሳ የድንበር ክፍል እንዲሁም የኢሮብና ባዳ አካባቢዎች በተለይም ባድሜ የተሰኘው ቀጠና የውዝግቡ ማዕከል ሆነዋል። በሁለቱም ወገን ወደ መቶ ሺህ የሚጠጋ ሰው የጨረሰውና ለሁለት አስርት ዓመታት የዘለቀው ውጥረት የፈጠረው ጦርነት ከነ ምክንያቱ በአግባቡ ሳይጠና ብሎም የድንበር ውዝግቡ የተሟላ ልባት ሳያገኝ ሁለቱ አገራት ዳግመኛ ግንኙነታቸውን የማደስ ሙከራ እያደረጉ ነበር። የኢትዮጵያና የኤርትራ የድንበር ውጥንቅጥ ጣሊያን መጀመሪያ ምጽዋን እንደ ሮፓ አቆጣጠር 1885 አስከትሎም ሙሉውን መረብ ምላሽ ግዛት ከተቆጣጠረችበት 1882 ትዝባር 83 እንደ ሮፓ አቆጣጠር 1890 ይነሳል። ሁለቱን ሀገራት የሚመለከት የሚያዝያ 1881 እንደ ሮፓ አቆጣጠር 1889 የውጫሌ ውል እና የአድዋ ድልን ተከትሎ እንደ ኤሮፓ አቆጣጠር በ1900 በ1902 እና በ1908 የተፈረሙ ውሎች በዋነኝነት ይጠቀሳሉ። የሐምሌ 1892 እንደ ኤሮፓ አቆጣጠር 1900 ስምምነት የመካከለኛው የወሰን ከዛላምብሳ እስከ ሰናፌ ክፍል ይመለከታል። እንደዚሁም እንደ ኤሮፓ አቆጣጠር 1902 ስምምነት የምዕራቡን ከባድመ እስከ ኦምሃጃር ክፍል ድረስ ያለውን እና ግንቦት ሺ ዘጠኝ መቶ ዘጠና ለአውሮፓ አቆጣጠር ሺ ዘጠኝ መቶ ስምንት የተፈጸመው ውል ደግሞ ከቀይ ባህር በስልሳ ኪሎ ሜትር ርቀት እስከ ጅቡቲ ድንበር የተሰመረውን ምስራቃዊውን የድንበር ክፍል ለመወሰን ያለመ ነው። ከሺ ዘጠኝ መቶ ሰማኒያ ሶስት በኋላ የተከሰተው የድንበር ውዝግብ ከማዕከላዊ መንግስቱ ይልቅ የትግራይና የኤርትራ ኃይሎች ጉዳይ መሆን ከጀመረ ሰነባብቶ ነበር። በረጅሙ የትጥቅ ትግል ወቅት ሕውሃትና ሻዕቢያ በዚህ ዙሪያ ምንታረካቸው አልቀረም። ነገር ግን የጋራ ጠላት የሆነውን ማዕከላዊውን የኢትዮጵያ መንግሥት መጣሉ ቀዳሚ አጀንዳ ሆነ። የትጥቅ ትግላቸውን ግቡን እስኪመታም የድንበር ጉዳዩን በኢደር ለማቆየት በ1976 እንደ ኤሮፓ አቆጣጠር 1984 ከስምምነት ደረሱ። ሁለቱም ቡድኖች የየአገሮቻቸውን የመንግስትነት መንበር ከተቆናጠጡ በኋላ ከነበራቸው የተለየ መግባባት የተነሳም የመጀመሪያዎቹን አመታት ያለ ሳንካ አለፉ ሆኖም እያደር ያገነገነው የኔ ይበልጥ ስሜት የቀደመውን የትብብር መንፈስ እያደር ማደፍረሱ አልቀርም ሻዕቢያ በተለይ በህወሓት ላይ ለረጅም ዘመናት ያስጠበቀውን የበላይነት ማስቀጠል አዳገተው በኢኮኖሚና ዲፕሎማሲ ዘርፍ የሕወሓት ተሰሚነት ጎላ። በሂደትም በሂደር የቆየው የድንበር ጉዳይ ቀዳሚው የመሻኮሻ መድረክ ሆነ። ምንም እንኳን ይፋዊ ጦርነቱ በግንቦት 1990 ቢጀመርም ሁለቱ መንግስታት በባድሜ ይዞታ ጉዳይ ለወራት ሲወዛገቡ መቆየታቸውን መረጃዎች ያመለክታሉ። በድንበር ክፍል ይገባኛል ምክንያት ሁለቱ አገራት ለሁለት ዓመት የዘለቀ አውዳሚ ጦርነት አደረጉ። የኤርትራ ጦር በግንቦት አራት ሺ ዘጠኝ መቶ ዘጠና በይፋ ጦርነቱን ከመጀመሩ ከሁለት ቀናት በፊት የጋራ የሚኒስትሮች ኮሚሽን የደህንነት የመከላከያ ሹማምንትን ጨምሮ በአዲስ አበባ ስብሰባቸውን እያከናወኑ ነበር። የኤርትራ ጦር ድንገተኛ ጥቃት ከፈጠረው ድንጋጤ በላይ ወታደራዊ የበላይነቱን እንዲቀዳጅ አስችሎታል። በኢትዮጵያ ወገን ኃይል እስኪሰባሰብና የተሟላ የመልሶ ማጥቃት እስኪደረግም ከድንበር አካባቢዎች ታልፎ ሌሎችም የትግራይ ከተሞች የአየር ድብደባ ተፈጽሞባቸዋል። የአጸፋ እርምጃውን የሚያከፋው ይህ የኤርትራ ድፍረት መሆኑን መረዳት አይከብድም። ከጦርነቱ በኋላ በተከታታይ የተወሰዱ ተጨማሪ የፖለቲካ ዲፕሎማሲ እርምጃዎች የዚህ አካል ተደርገው ሊወሰዱ ይችላሉ። በቅርብ ጊዜ የኢትዮጵያ ታሪክም የመከላከያ ደህንነት ኃይሉ ሳይዘጋጅ አገሪቱ ለጥቃት ከተጋለጠችባቸው አጋጣሚዎች የኤርትራ ወረራ ግንባር ቀደሙ ነበር። ከተደጋጋሚ የማሸማገል ሙከራ በኋላም ኢትዮጵያና ኤርትራ በታህሳስ 93 እንደ አውሮፓ አቆጣጠር ዲሴምበር 12 2000 የአልጀርሱን የሰላም ስምምነት ተፈራረሙ ይህም የአፍሪካ አንድነት ድርጅት ባሰናዳውና የተባበሩት መንግስታት ድርጅት ባጸደቀው የስምምነት ማዕቀፍ ላይ እናም አስቀድሞ በተደረገው የግጭት ማቆም መግባቢያ ላይ የተመሠረተ ነበር። የአልጀርስ ስምምነት ወታደራዊ የግጭትን ማቆምና ኃይል መጠቀምን ማስቀረትንና የድንበርና የይገባኛል ኮሚሽኖችን መመስረትንና የጦርነቱን አጀማመር የሚያጣራ ገለልተኛ አካል ማቋቋምን ያካትታል። የድንበር ኮሚሽኑ ባልተለመደው ሁኔታ ዓለም አቀፍ ወሰኑን መለየትና ማካለል እንዲያከናውን መፈቀዱ በኋላ ለተነሱ ውጥረቶች አስተዋጽኦ አበርክቷል። በስምምነቱ መሠረት ሁለቱ ወገኖች በነጻነት ወቅት የተረከቡትን ወሰን ስለማክበር ማክበር የሚያወሳውን እንደ ኤሮፓ አቆጣጠር የ1964 የካይሮ ውሳኔ በመንተራስ የድንበር ይገባኛል ውዝግባቸውን እንደ ኤሮፓ አቆጣጠር በ1902 እና በ1908 ውሎች እና ሌሎች ተዛማጭ ዓለም አቀፍ ሕጎች መሠረት ለመፍታት ተስማሙ። በወቅቱ በጦርነቱ መቋጫ ኢትዮጵያ ካስመዘገበችው ድል አንጻር ሲመዘን የአልጀርሱ ስምምነት ለኢትዮጵያ ወታደራዊ ስኬትን በዲፕሎማሲ ፖለቲካ መስክ ያለመድገም ምልክት ተደርጎ ሊወሰድ ይችላል። በኢትዮጵያ በኩል ያልደርሱ ስምምነት አተገባበር ከህግ ባሻገር በመሬት ላይ ያሉ ነባራዊ እውነታዎችን ከግንዛቤ በማስገባት ይፈጽማል የሚል ግምት ነበር። ሆኖም በተለይ የድንበር ኮሚሽኑ በሚያዝያ 1994 እንደ አውሮፓ አቆጣጠር ኤፕሪል 13 2002 ዓለም አቀፍ ወሰኑን አስመልክቶ ያስተላለፈው ውሳኔ የመጨረሻና ይግባኝ የሌለው መሆኑ አጠቃላይ ሁኔታውን ለኢትዮጵያ አስቸጋሪ ያደረገው። ከዚህም በመነሳት በግንቦት 1994 የኢትዮጵያ መንግስት ውሳኔውን አስመልክቶ የትርጉም የእርምትና የምክክር ጥያቄ ያቀረበ። ይህ ባለ 11 ነጥብ ጥያቄ ወሰኑ የሚያልፍባቸውን ከተሞችና መንደሮች፣ የወንዞች መገናኛ ነጥቦች፣ የተፈጥሮ የወሰን ምልክቶች፣ የጾረናና ዛላ አንበሳ እና የቡሬ አካባቢዎችን ያካተተ ሆኖ በዝርዝር ቀርቧል። ነገር ግን የድንበር ኮሚሽኑ መልስ አሉታዊ ነው። ይህ ያለመግባባት የድንበሩን መለየትና ማካለል ሥራ አስተጓጉለው ከህዳር 2000 ወዲህም የድንበር ኮሚሽኑ አጠቃላይ የጋራ ድንበሩን ቁልፍ ነጥቦች በመለየት ምናባዊ ማካለል ማከናወኑን አስታወቀ። ኢትዮጵያ ከተወሰነ ማንገራገር በኋላ የድንበር ኮሚሽኑን ውሳኔ በመርህ ደረጃ መቀበሏን በታሳስ 1997 አስታወቀች። ሆኖም ተፈጻሚነቱ በአምስቱ ቅድመ ሁኔታዎች መሟላት ላይ የተመሰረተ መሆኑን አበክራለች። ከእነኚህ ቅድመ ሁኔታዎች መካከል ኢትዮጵያና ኤርትራ መሠረታዊ ችግሮቻቸውና ቅራኔዎቻቸውን በሰላማዊ መንገድና በምክክር መፍታት እንዳለባቸው እና የድንበር ውዝግቡ ዘላቂ ሰላምንና ወንድማማችነትን በሚያረጋግጥ መንገድ ብቻ መስተናገድ እንዳለበት የሚያሳስቡ ነጥቦች ይገኙበታል። በኤርትራ በኩል የአልጀርሱ ስምምነት እንደወረደ እንዲተገበር አቋም በመያዙ የድንበር ውዝግቡ ዕልባት ሳያገኝ ቀረ። ከሐምሌ 2010 ወዲህ የተፈጠረው አዎንታዊ የግንኙነትም ቢሆን ውዝግቡን በቋሚነት ሊፈታ አልቻልም። ምንም እንኳን ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉና ያለ ቅድመ ሁኔታ መቀበሏን በይፋ ብትገልጽም የጋራ ድንበሩን አስመልክቶ ቋሚ ስምምነት አልተፈጸመም። ከጋራ ድንበሩ በተጨማሪ በአግባቡ ያልተስተናገዱ ተዛማጅ የካሳና የይግባኝ ጉዳዮች አሉ። ከሁሉም በላይ በምናብ የቀረውን የማካለል ስራ ወደ መሬት ማውረዱ እንደሚታሰበው ቀላል አልሆነም። በትግራይና በኤርትራ መካከል ያለው ውጥረት የሕዝቦችን ተጠቃሚነት ባረጋገጠ መልኩ ሊደረጉ የሚገባቸው የግዛት ሰጥቶ መቀበል ስራዎች ከፍተኛ ጥንቃቄና አርቆ ሐሳቢነትን የሚጠይቁ ሆኑ። የበኋላው የሁለቱ መንግስታት መወዳጀት እነኝህን ውስብስቦች በአግባቡ የማስተናገድ አቅም እንደፈጠረ በእርግጠኝነት ማስረዳት ያዳግታል። ኤርትራን የኢትዮጵያ አካል አድርጎ የማቆየቱ ጥረት እስከ 1983 ድረስ ቀዳሚው የውጭ ግንኙነት የትኩረት መስክ ሆኖ ቆይቷል። ይህም ከውስብስብ የዲፕሎማሲ ትግል እስከ ደም አፋሳሽ የእርስ በርስ ጦርነት የደረሰ መሥዋዕትነትን ጠይቋል። ኤርትራን ወደ እናት አገሯ መቀላቀሉ አንጸባራቂ ድል የመሆኑን ያህል ስኬቱን ማስቀጥል አለመቻሉ ይልቁንም በዚህ ምክንያት ለከፋ የፖለቲካ፣ የኢኮኖሚና የደህንነት ስጋት የመጋለጡ እውነታ የዘመናዊ ኢትዮጵያ ቀዳሚ የታሪክ ገጽታ ሆኗል። ከኤርትራ ነጻነት ወዲህም የሁለትዮሽ ግንኙነቱ ከመሪህ ይልቅ በመሪዎችና በመንግሥታቱ ፍላጎትና ሐሳቢ ላይ የተመሠረተ ሆኖ ቆይቷል። በዚህም ምክንያት ሁለቱ ወገኖች ፈሩን ከሳተ ፍቅርና ወዳጅነት እስከ አውዳሚና ደም አፋሳሽ ጦርነት የዘለቀ ጉዞ ለማስተናገድ ተገድዷል። ኤርትራን ወደ ኢትዮጵያ ለመመለስ በተደረገው ጥረት ከንጉሠ ነገሥቱ መንግሥት ባልተናነሰ ኤርትራውያን ያደረጉት ትግል በስፋት ይወሳል። በሂደት ሆን ተብሎ የተቀረጸውና የተስተጋባው የቅኝ ገዥነትና ተገዥነት ትርክት ከመጉላቱ በፊት ከሁለቱም ወገን የመፈላለጉ ሂደት ሚዛን የደፋ እንደነበረም አያከራክርም። እዚህ ጋር ሊወሳ የሚገባ ቁም ነገር ኤርትራን በማስመለሱ የኢትዮጵያ አካል አድርጎ በማቆየቱና በኋላም በነጻነት ማግስት የተተገበሩ ፖሊሲዎችና መርሃ ግብሮች የኢትዮጵያን የመንግሥት አስተዳደር ቁመና በብርቱ የመፈተናቸው እውነታ ነው። ለኤርትራ ሲባል ሕገ መንግሥት ተሻሽሏል። የራስ ገዝ አስተዳደር ሕሳቤ በተወሰኑ አካባቢዎች ተተግብረዋል። በመቶ ሺህ የሚቆጠሩ ኢትዮጵያውያን ኤርትራውያንን ጨምሮ በተጻራሪ ጎራ ተሰልፈው ተጋድለዋል። በዚህም ከፍተኛ የኢኮኖሚ ማኅበራዊና ፖለቲካዊ ቀውሶች ተከስተዋል። በዘመናዊ የኢትዮጵያ ታሪክ ከኤርትራ በላይ ለዚህ ውስብስብ ችግር የዳረገ እየዳረገ ያለ አካል የለም። ከ2010 ወዲህ የተከሰቱ ሂደቶች ጭምር ለዚህ ጥሩ ማሳያ ናቸው። የንጉሠ ነገሥቱ መንግሥት የኤርትራን የፌዴሬሽን ሥርዓት መናዱ በኋላ ለተነሱ ችግሮች በቀዳሚ ምክንያትነት ይጠቀሳል። የተቀረውን የአገሪቱን ክፍል ለኤርትራ በተበጀው የአስተዳደር መዋቅር ከመቃኘት ይልቅ አንዲቱን ኤርትራን ወደ ኋላ መሳቡ የፖለቲካ እሳቤው የበስለት ደረጃ አመላካች ነው። በዚህም እንደ ተቀሩት መንግስታት ሁሉ የአጼ ኃይለ ሥላሴ አስተዳደርም የድርሻውን ኃላፊነት ይወስዳል። የኤርትራ የነጻነት ትግል ባቆጠቆጥበት ወቅትም የፖለቲካ ዲፕሎማሲ ጥረቶችን ከወታደራዊ እርምጃዎች ጋር አሰናስሎ ያለማስኬድ ችግር ተስተውሏል። በእንደራሴው በልዑል አስራተ ካሳና በጠቅላይ ሚኒስትሩ ጸሐፌ ትእዛዝ አክሊሉ ሀብተወልድ መካከል የነበሩ እሰጥ አገባዎች፣ የመጀመሪያው ወታደራዊ እርምጃን፣ ኋለኛው የፌዴሬሽኑን መቆየት በመደገፍ ለዚህ ክርክር ጥሩ ማሳያ ናቸው። ወታደራዊ አስተዳደርም በተመሳሳይ ከፖለቲካዊ ይልቅ ለወታደራዊ መፍትሄዎች ቅድሚያ መስጠቱ ዋጋ አስከፍሏል። ተገንጣይ ኃይሎች በናቅፋ ተራሮች ብቻ በተወሰኑበት ወቅት እንኳን ወታደራዊ ስኬቱን ወደ ዘላቂ ፖለቲካዊ ድል መቀየር አልቻለም። በእርግጥ ተደጋጋሚ የሰላም ጥሪዎች ተደርገዋል። ይህን ለማሳካትም የጎረቤት አገራት ድጋፍ እንዲያደርጉ በተደጋጋሚ ተጠይቀዋል። በተለይ በወታደራዊ መንግሥት የመጨረሻ ዘመናት በአጠቃላይ ሁኔታው ከእጅ ባመለጠበት ወቅት የተደረጉ የድርድር ሙከራዎችን የበላይነት ድርሻው በተረጋገጠበት የቀደሙ ጊዜያት ማድረግ አለመቻሉ አገሪቱን ጭምር ለጉዳት እንደዳረገ ግልጽ ነው። የዚህ ተሞክሮ ፋይዳ በቀጣዩ ትውልዶችም ሲደገም መስተዋሉ ደግሞ አዙሪቱን ያክፈዋል። ኤርትራን የሉዓላዊ ኢትዮጵያ ግዛት አካል አድርጎ የማቆየቱ ጥረት ዘርፈ ብዙ ትግል ተደርጎበታል። የቀደሙ ትውልዶች ለዚህ ዓላማ መሳካት የአቅማቸውን መሥዋዕትነት ከፍለዋል። ይህም ትግል ከዲፕሎማሲ እስከ ወታደራዊ መስክ የዘለቀ ርብርብ አስፈልጎታል። ኤርትራን ወደ እናት አገሯ የመመለሱ ጥረት ንጉሠ ነገሥቱን ጭምር ያሳተፈ እልህ አስጨራሽ ተጋድሎ ጠይቋል። በኋላ ቀር አውሮፕላን እስከ ላቲን አሜሪካ መንግሥታት ጉዞዎችን ከአብዛኛዎቹም በየጊዜው ጸረ ኢትዮጵያ አቋም የሚያንጸባርቁ ክብረ ነክ መልስ ጭምር ማስተናገድን አስከትሏል። እንደ አክሊሉ ሀብተወልድ ያሉ ዲፕሎማቶች ጤናቸው በዘላቂነት እስኪቃወስ ድረስ ሌት ተቀን ጉዳዩን መከታተል፣ ለዚህም ከሰው ልጅ አቅም በላይ የሆነ ረጃጅም ጉዞዎችን ማድረግ እና ተከታታይ ስብሰባዎችን መሳተፍ ነበረባቸው። በመጨረሻ የተገኘው ስኬት ጣፋጭነቱ የሚለካው ከመሥዋዕትነቱ መራርነት አንጻር ጭምር ነው። ኢትዮጵያ ከተባበሩት መንግሥታት ድርጅት እስከ ገለልተኛ ሀገራት ማህበር ከዚያም እስከ አፍሪካ አንድነት ድርጅት የዘለቀ የዲፕሎማሲ ተጋድሎ እንድታደርግ ካስገደዷት ምክንያቶች መካከል ኤርትራ ቀዳሚውን ስፍራ ትይዛለች። በእነዚህ መድረኮች የተመዘገቡ ድሎች የሚሆን የተስተዋሉ ድክመቶች የአገሪቱ የዲፕሎማሲና ዓለም አቀፍ ግንኙነት ዋነኛ መገለጫዎች ሆነዋል። የኢትዮጵያን የግዛት አንድነትና ሉዓላዊነት ማስከበሩ የዚህ ሁሉ ትግል ማጠንጠኛ ነበር። ኤርትራ ደግሞ ማዕከሏ። በሂደቱም የፓን አፍሪካን የጸረ ኮሎኒያሊስት ትግል ቅኝት ከዚህ የውስጥ ፍላጎትና ሐሳቢያ አንጻር መቃኘት ተቻለ። በተደጋጋሚ አህጉራዊ መድረኮችም የኤርትራን የኢትዮጵያ ሉዓላዊ አካልነት የሚያረጋግጡ ተግባራዊ መርሆዎችንና ማዕቀፎችን ማበጀት ተቻለ። በሞሮኮ፣ አልጄሪያ፣ ናይጄሪያ፣ ቢያፍራ ሱዳን ደቡብ ሱዳን የተደረጉ ስኬታማ የማሸማገል ጥረቶች የአፍሪካን የነጻነት ጉዞ በማስተባበሩ ሂደት በሙሉ ኤርትራን ከእናት አገሯ ጋር የማቆየቱ ውጥን በዘላቂነት ታሳቢ ተደርጓል ይህ የፖሊሲ ሕሳቤ በወታደራዊ መንግሥትም ተግባራዊ ተደርጓል በእርግጥ አፈጻጸሙ ከዘውዳዊው ሥርዓት በመጠኑ ያነሰ እንደነበር ግልጽ ነው በወቅቱ የተተገበረው የሶሻሊዝም ኢንተርናሽናሊዝም መርህ አንዳንዴ የኤርትራ ጉዳይ እንዲዘነጋና በሂደቱም አገሪቱ ለብርቱ አደጋ እንድትጋለጥ አድርጓል። ከአልጄሪያ የሶሻሊስት መንግሥት ጋር በነበረው ግብብ ምክንያት የሳህራዊ ሪፐብሊክን ነጻነት በግልጽ መደገፉ ኤርትራን አስመልክቶ ኢትዮጵያ ከምታራምደው መርህ ጋር ሊጣጣም አልቻለም። ከቆይታ በኋላ አካሄዱ ስህተት እንደነበረ በመንግሥት ከድምዳሜ ቢደረስም ስህተቱ ኤርትራን ለመገንጠል በአረቡ ዓለም መሪነት የተደረገውን ርብርብ በማቀጣጠል ረገድ የበኩሉን አስተዋጽኦ አበርክቷል። ነገር ግን ኤርትራን በተመለከተ በዲፕሎማሲው መስክ ስኬት አልተመዘገበም ማለት አይደለም። ከዚህ አንጻር ሱዳን ዋነኛዋ የትግል ቀጠና ሆነች ይላሉ ዶክተር በለጠ በላቸው ይሆን በመጽሐፋቸው። ኤርትራ የኢትዮጵያ አካል የመሆኗ የሚሆን የመለየቷ ሂደት ከቀጠናውና ከዓለም ጂኦፖለቲካዊ አካሄድ ጋር ጥብቅ ቁርኝነት እንዳለው አያከራክርም። ሁለተኛውን የዓለም ጦርነት ተከትሎ የተስተዋለውን የኃይል አሰላለፍ በአግባቡ ማስተናገዱ ለኢትዮጵያ ጠቃሚ የሆነውን ያህል፣ በቀዝቃዛው ጦርነት ማብቂያ የተከሰተውን የጎራ መደበላለቅ ተከትሎ መንገዱም ለኢትዮጵያ ጎጂ ሁኔታን አስከትሏል። በኤርትራ ጉዳይ የተከሰተው መለዋወጥ የዚህ እውነታ ቀዳሚ ማሳያ ነው። ኢትዮጵያውያን ኤርትራውያንን ጨምሮ ለውህደቱና ለአንድነቱ ያደረጉት ተጋድሎ በሦስተኛ ወገኖች ተጽዕኖና ጣልቃ ገብነት ዳግመኛ መከነ። በተለይ የአረቡ ዓለም ሚና እዚህ ላይ ከፍተኛውን ድርሻ ይወስዳል። ቀይ ባሕርን የአረብ ባሕር የማድረጉ ውጥን አንዱ መገለጫ ኢትዮጵያን ከቀይ ባሕር ይዞታዋ መንቀል ለዚህም እንዲረዳ ኤርትራን መገንጠል ነበር። ይህንን ለማስፈጸምም ሱዳንና ሶማሊያ በግንባር ቀደምትነት፣ ግብፅ በዋና አስተባባሪነትና የተቀሩት የመካከለኛ ምስራቅ አገራት በገንዘብ ቁሳቁስ፣ ሥልጠናና የዲፕሎማሲ ጫና የተቀናጀ ርብርብ አድርገዋል። የዓለም የፖለቲካ ምህዳር ዳግመኛ መለዋወጡን ተከትሎም ኤርትራ በ1983 ነጻነቷን ተቀዳጀች። አጠቃላይ ሂደቱ በአንጻራዊነት የኢትዮጵያና የኤርትራን ሰለባነት ያመለክታል። የኤርትራ የነጻነት ጉዞ የራሱ ገጽታዎች እንዳሉት አይካድም። ከዝቅተኛው የኤርትራ ክፍል በጀባ አማካኝነት የጀመረው እንቅስቃሴ በሂደት ከደጋማው ክርስቲያን ኤርትራ ክፍል በተዋቀረው በሻቢያ ቁጥጥር ስር መዋሉ የራሱ አንድምታ ነበረው። የዚህ ዕደት አንዱ መገለጫ የትግራይ ትግሪኝ ተጽዕኖ መስፋፋት፣ ከዚህም የተነሳ የምዕራባዊው የኤርትራ ሕዝብ ስብጥር በተመሳሳይ ቡድን የመዋጡ እውነታ ነው። የትጥቅ ትግሉ ያለፈበት የተጠላለፈ ሂደት በራሱ መጻዊውን የኤርትራ ቁመና ከመቅረጽ አንጻር የበኩሉን አስተዋጽኦ አበርክቷል። ለዚህም ሲባል የተተገበሩ ትርክቶችና የትግል ስልቶች ቀጣይ የንትርክ ምንጭ ሆነው እስካለንበት ዘመን ዘልቀዋል። ኤርትራውያን በኢትዮጵያ የፖለቲካ ምህዳር ውስጥ የተጫወቱት ሚና የትርክት ግጭቱና የትግል ስልቱ አንዱ መገለጫ ተደርጎ ሊወሰድ ይችላል። የተሻለ የትምህርት ዕድል ባለቤት መሆናቸው ከውህደት በኋላ ኤርትራውያን በከፍተኛ የመንግሥት ኃላፊነት ቦታዎች ቁልፍ ድርሻ እንዲኖራቸው አስችሏቸዋል። እንዲሁም በኢትዮጵያ ከተመሠረቱ ከዋናዎቹ የፖለቲካ ፓርቲዎች ጀርባ የኤርትራውያንና የኤርትራ ተሳትፎ ጎልቶ ተስተውሏል። ለዚህ የአባና የህወሀት ቀደምት ዓመታት ምስክር ናቸው። በኢትዮጵያ የተማሪዎች ንቅናቄ ውስጥም ኤርትራውያን በስፋት ተሳትፈዋል። በኋላ እየገነገኑ የመጡ የኢትዮጵያ መንግሥታት የቅኝ ገዥነት ትርክቶች ቀዳሚ ምንጭ ኤርትራውያን መሆናቸው እምብዛም አያስደንቅም። ህወሀት ከሚያስገኝለት የፖለቲካ ትርፍ በመነሳት ይህንኑ እሳቤ እስከ መጨረሻው አራምዶታል፣ በዩችም ውስጥ አስርጾታል። የኢሕአፓም በኤርትራ ጥያቄና እንደ ሶማሊያና ጅቡቲ ባሉ የጎረቤት አገራት በነበሩ እንቅስቃሴዎች ይህንኑ እሳቤ በግልጽ አንጸባርቋል። በቀጣይ በኢትዮጵያ የፖለቲካ ትግሉን የተቀላቀሉ ዋና ዋና የፖለቲካ ፓርቲዎችም ጭምር ይህንኑ የኤርትራን የቅኝ ግዛት ትርክት ተቀብለው መተግበራቸው አጠቃላይ ምህዳሩን አወሳስቦታል። ሁሉም የኢትዮጵያ ተቃዋሚ ፖለቲካ ኃይሎች ከኤርትራና ከጀርባ ካሉ ኃይሎች ጋር ካላቸው ትስስር በመነሳት ይህ መሆኑ እምብዛም አስደንቅም። ይልቁንም የሌላው አጀንዳ ማስፈጸሚያ ከመሆን ያለመውጣታቸው እውነታ ግን የታሪክ ትንግርት ሆኖ ቀጥሏል። ከ2010 ወዲህ ወደ አገር የተመለሱ ተቃዋሚ የፖለቲካ ቡድኖች በአመዛኙ መቀመጫቸው በኤርትራ እንደነበረ ማሰቡ በራሱ የሂደቱን ቀጣይነት ያጎለዋል። ቀጥሎ በተከሰቱ ውጥንቅጦችም የኤርትራ ሚና ዳግም ለማጤን ያስገድዳሉ። ከሁለት አስርተ ዓመታት መለያየት በኋላ ኢትዮጵያና ኤርትራ ግንኙነታቸውን ዳግመኛ ማደሳቸው በአሁንታዊ የሚታይ ክስተት ነበር። የሐምሌ 2010 ስምምነትን ተከትሎም ከመንግሥታቱ መልካም ፈቃድ ባሻገር ጥልቅ የሆነ ትስስር መኖሩን የሚያመላክቱ ሂደቶች በስፋት ተስተውለው ነበር። የፖለቲካ ኃይሎች ግንኙነት በአግባቡ ቢስተናገዱ ሁለቱ ህዝቦችና አገራት ከሚለያያቸው ይልቅ የሚያቆራኛቸው ጉዳይ እንደሚበዛ አያጠያይቅም። ሁለቱ ወገኖች በግጭቱና በመለያየቱ ምክንያት ዘርፈ ብዙ ጥቅማቸውን በዋዛ ማጣታቸው ያስቆጫል። በዚህም ከፖለቲካ መሪዎቻቸው በላይ ኃላፊነቱን የሚወስድ የለም። ከ2010 ወዲህ ያለው ግንኙነት የተስተናገደበት መንገድ የተወሰነ አደጋ መጋረቱ አልቀረም። በኢትዮጵያ በኩል ቅድሚያ ሊሰጣቸው የሚገቡ ውስጣዊ የፖለቲካ ውዝግቦች እልባት ሳይበጅላቸው የሰላም ስምምነት መፈጸሙ በሂደቱ ላይ አሉታዊ ጥላ አጥልቶበታል። ሁለቱም የማይጣጣሙ የፖለቲካና የኢኮኖሚ ስርዓቶች ተወዳጅተው የሀገራቸውንም ይሁን የቀጠናውን የሰላምና የልማት ምህዳር በአዎንታዊ መልኩ ብቻ ይቀይራሉ ብሎ መጠበቁ የዋህነት ነበር። ከሁሉም በላይ ግን አጠቃላይ የሰላም ሂደቱ ከኢትዮጵያና ኤርትራ ባሻገር የሶስተኛ ወገኖች ፍላጎት ነጸብራቅ የመሆኑ እውነታ ነው። ከዚህ አንጻር የመካከለኛው ምስራቅ ኃይሎች በተለይ የሳውዲ አረቢያና የዩናይትድ አረብ ኤሚሬትስ ሚና ትልቁን አስተዋጽኦ አበርክቷል። ይህንንም በወቅቱ በመካከለኛው ምስራቅ አገራት መካከል ከተከሰተው መከፋፈል፣ ውጥረትና ፉክክር ጋር አዛምዶ ማየቱ በኢትዮጵያና በኤርትራ መካከል የተከሰተውን ግንኙነት አንድምታ ለመረዳት ያግዛል። ከስምምነቱ በኋላ ያለው የሁለትዮሽ ግንኙነት በሚጠበቀው መልኩ አለመስተናገዱ አያከራክርም። በአስመራና ሪያድ ስምምነቶች መሠረት የጋራ ኮሚሽኖች ሊቋቋሙ አልቻሉም። ተስፋ የተጣለበት የኢኮኖሚና የፖለቲካ መስተጋብሮች በአግባቡ አልተተገበሩም። አጨቃጫቂው የድንበር ጉዳይ እልባት አልተበጀለትም። ኢትዮጵያና ኤርትራ ከሰላምና ከትብብር ውጪ የትኛውን መንገድ አይበጃቸውም። በጋራ ሲቆሙም ከራሳቸው አልፎ ለቀጠናው የሚበጅ ሥራ መሥራት እንደሚችሉ በተደጋጋሚ ተስተውሏል። በተቃራኒው ግጭትና ጠላትነታቸው ሕዝቦቻቸውን ለከፋ ችግር ሲዳርግ ቀጠናውንም ሲያምስ ቆይቷል። የሰላምና የትብብር ጐዳናው የሰመረ እንዲሆን ግን በአርቆ አሳቢነት ሊፈቱ የሚገባቸው አጀንዳዎች አሉ። እነዚህ መሠረታዊ ጉዳዮች ከፖለቲካዊ ኢኮኖሚያዊ፣ የደህንነትና እስትራቴጂያዊ ፋይዳቸው አንጻር በአግባቡ ሊፈተሹና ሊቀመሩ ይገባል። እንደ ሁለት ሉዓላዊ መንግስታት ለግንኙነታቸው መሳካተም የሚሆን መበላሸት የጋራ ኃላፊነት ይወስዳሉ። ለተጣሱ መሪዎችና ለተፈጸሙ ጥፋቶችም ለተጠያቂነት አያመልጡም። ይህንን ማድረግ ሲቻል ብቻ ነው ሁለቱን አገራትና ሕዝቦቻቸውን የሚመጥን የግንኙነት ማዕቀፍ ማበጀት የሚቻለ ይላሉ ዶክተር በለጠ በላቸው ይሆን ኢትዮጵያና ጎረቤቶቿ የትብብርና ውዝግብ አዙሪት በሚለው መጽሐፋቸው